መከራከል አይችልም። ሀባሽ ዋ ማሰብ ሱናና ሳይ አርባ 23 ላይ አንገቱን ቁረጠው ነው የሚለው ይህን ያለው ነብዩ ነው። ለምሳሌ ዋብያው ቆሞ ሀባሹ አላህ እጅ የለውም እግር የለውም እያለ ካስተማረ ልዩነት ነውና አንገቱን መቁረጥ አለብህ ሰባኪውን። ዋብያውም ሀባሹን እንደዛ ሀባሹም ዋብያን እንደዛ ወደፊት ሰፊ አዲሶችን እናወጣለን። አቃጥሏቸው የሚል አለ። ቀጥል። ክርስቲያን አምቦ ኢትዮዝናሬ ትዛት ኡስማን ቢን ሻሪክ ሰይድ ኡስማን ቢን ሻሪክ እንደተናገረው እንደዚህ ተብሎ ተተርኳል። ደሜሴንጀር ፋላ ድ ሰይድ ያላህ መልእክተኛ እንደዚህ አሉ። ኤኒ ማን ሁ ጎውዝ አውት ኤንድ ትራይስ ቱ ክሪኤት ዲቪዥን አማንግ ማይ ኡማ ስትራይክ ሂዝ ኔክ ማንኛውም ሰው ከእውነተኛው መንገድ ወጥቶ ክፍፍልን ቢፈጥር አንገቱን ቁረጡት። ስትራይክ ስኔክ፣ አንገትህ ይቆረጣል ማለት ነው። የትኛው ዋህቢያ ነው አንገቱ የሚቆረጠው? አህባሽ ነው አንገቱ የሚቆረጠው? አላህ ከአርሽ በላይ ነው አላህ አይን እጅግ ፀጉር አለው የሚለው ነው መቆረጥ ያለበት፣ ወይስ አላህ ያለ ቦታ ነው የሚለው ነው የሚቆረጠው? አንድ ይሄን ይዛችሁ አንድ መስጊዶች ትሰግዳላችሁ፣ ይሄንን ይዛችሁ ማለት ነው። ፎይ ኦኬ ብላክማን እንኳን ደህና መጣ። አይ ቲንክ ብላክማን እንኳን ደህና ቆየ። መልካም ዛሬ ስለ ክፍፍል እያወራ ነበር። ጥያቄ ነበረኝ ክፍፍሉ ላይ ቅድሚያ መጨረሻ እ ትናንትና አልጠየቅም ትናንትና ነበር አንድ ይሄን ብቻ አዳምጥልኝና መልስልህ አይፈልግ ሆነ ጥሪ የሚያቀርቡልን ወገኖች ጥያቄ ልንጠይቃቸው ይገባል ማለት ነው ያ ጌታ ነው ብላችሁ የምትሰብኩት እንድናመልከው የምትጋብዙን አካል እናንተ የኔ ባሪያ ናችሁ እኔ የዓለም ጌታ ነኝ ብሎ ሰብኳል ወይ ቃይ ቃይ አዎ ብለው ከተናገሩ መጽሐፉን ክፈቱና አሳዩ ነው አንድም ቦታ የለም ከነዚህ እናንተ ባሮቼ ናችሁ ካላለ ወይም እኔ የዓለም ጌታ ነኝ ብሎ ካላስተዋወቀ በምን መልኩ ነው የምንገዛው? ታዲያ እሱ አላህንማ የምናመልክበት አንዱ ምክንያት እርሱ የዓለማት ጌታ ነው፣ እኛ የእርሱ ባሮች ነው፣ ባሮች ተገዙኝ ስላለ ነው። ብላክማን እንዴ፣ ይህ ነው በቃ ማለት ምላሹ? ለ ያመጣው ነው ወይንስ ጥያቄ ነው ብለህ ያመጣው? አይስክሪም ልስጠው ፎይ ማማ የጅበት የተወሰነ የጅበት እና አይስክሬም ስጭው እና እንድ የጅበት እና፣ በአንድ ደቂቃ ውስጥ ወደ ቶፒካችን እንመለሳለን። በጊፍት ልባርክህ እና ከዚያ እንቀጥላለን። አንዴ አይስክሪም ያስፈልግሃል? አያስፈልጋል? ያስፈልጋል። እሺ የውስታዙን እንትን አይተነዋል ባይዘዌ እዚህ ግባ የሚባል ጥያቄ ሆኖ አይደለም የተው ነው እና ስለሆነ እኔ ተው ነው አምላክ እኔ አምላክ ነኝ ካላለ ልናመልከው አንችልም የሚል ነው። ስለዚህ እኔ አምላክ ነኝ ማለት የአምላክነት መስፈርት አድርጎ ነው የመጣው ማለት ነው። ውስታዛችን ሶ እኔ አምላክ ነኝ እኔን አምልኩኝ ብሎ ማለት የአምላክነት መስፈርት ስለሆነ ግዴታ አምላክ እንዲህ ማለት አለበት ነው። ይህንን እንደ መስፈርት እንዲይዘውና እንደ መስፈርት ስለተወሰደ ማለት ነው። በሱራ 26 ቁጥር 29 ላይ ፈርዖን እኔ አምላክ ነኝ ከኔ ሌላ አምላክን ብትይዙ ከእረኞቹ መካከል አደርግሃለሁ ይለዋል። ፈርዖን ሙሳን ማለት ነው። እንግዲህ እንደ ኡስታዙ ንግግር አምላክ ነኝ ብሎ ካልተናገረ አንድ አካል አምላክ ብለን ልንቀበለው አንችልም ስላለ፣ ስለዚህ አምላክ ነኝ ብሎ የሚናገር አካል አምላክ ነኝ አምላክ ነው እያለን ነው ማለት ነው። ስለዚህ ፈርዖን በቁርአን ላይ እኔ አምላክ ነኝ ብሏል። ከእኔ ሌላ ብትገዙ ከእስረኞች መካከል አደርግሃለሁ ብሎ ሱራ 26 ቁጥር 29 ላይ መመልከት ትችላላችሁ። ስለዚህ ፈርዖን አምላክ ነው እያለ ነው። ፈርዖን መመለክ አለበት። ለምን እኔ አምላክ ነኝ እኔን ተገዙኝ ስላለ ማለት ነው። ይሄንን ከመስፈርት አንዱ ስላደረገው ከአምላክነት መስፈርት አንዱ ስላደረገው ማለት ነው። ነገር ግን ወንድማችን ብላክን አንዴ በደንብ አዳምጥ፣ መስፈርታችሁ ትክክል አይደለም እያልናችሁ ነው መስፈርታችሁ ለአምላክ አስቀምጣችሁ የምታመጡት መስፈርት ትክክል አይደለም። የአምላክነት መስፈርቱ መፍጠር መቻሉና አለመፈጠሩ ነው አንደኛ ነገር። ሲቀጥል ደግሞ እኔ አምላክ ነኝ ብሎ መናገር የአምላክነት መስፈርት አይደለም። ኦኬ አንድን ነብይ እኔ ነብይ ነኝ ብሎ ሲመጣል የሆነ አካል መቶ እኔ ነብይ ነኝ ሲል ኦኬ ነብይ ነኝ ብሎኛልና ትክክለኛ ነብይ ነው ብለህ አይደለም የምትቀበለው። ወይም ደግሞ ትክክለኛ ነብይ ነው ብለህ የምትከተለው ምኑን ነው የምታየው ከተባለ ስራውን ነው የነብይነት ስራን ከሰራ ነው ያ ነቢይ ከአምላክ መምጣቱን የምታረጋግጠው ማለት ነው፣ እንጂ እኔ ነብይ ነኝ ስላለ ብቻ ነብይነቱን ተቀብለ ኦኬ ይሄ እውነተኛ ነብይ ነው ደትሎ አችልም። ምኑን ነው የምትመለከተው? ስራውን ነው ማለት ነው። ስለዚህ ክርስቶስ ኢየሱስ ደግሞ ዮሐንስ ወንጌል ምዕራፍ ስምንት ቁጥር አምሳ አንድ ላይ እንደተናገረው ስለ ራሴ ብመሰክር ምስክሬ ከንቱ ነው። ኦኬ ስለ ራሴ ስለ ራሴ ክብር ብነግራችሁ ክብሬ ከንቱ ነው እኔን የሚያከብረኝ የሰማዩ እናንተ አምላካችን የምትሉት አባቴ ነው ብሏል። ስለዚህ ስለ ክብሬ ብነግራችሁ ምን አትሉም፣ አትቀበሉኝም። ስለዚህ ምን ነው ስለ እኔ ማን ነው የሚመሰክረው? ብሏል አባቴ ነው። እናንተ አምላካችን የምትሉት አባቴ ነው አለ። አባቱ ደግሞ ምን ብሎ መሰከረለት? ዕብራውያን ምዕራፍ አንድ ቁጥር ስምንት ላይ ስለ ልጁ ግን አምላኮ ዙፋን እስከ ዘላ ዓለም ድረስ ይኖራል፣ የመንግስት በትር የቅንነት በትር ነው ብሎ አባቱ ስለ ልጁ አምላክነት መሰከረ። እንዲሁም ደግሞ አብ ስለ ልጁ ሲመሰክር ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ የምወደው ልጅ እርሱ ነው እርሱን ስሙት አለ። ጌታ ኢየሱስም ክርስቶስም ሲናገር ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም እሱም በሰማይ የሚኖረው የሰው ልጅ ነው አለ። በሰማይ ያለሁት እኔ ነኝ፣ በምድር ያለሁት በሰማይ ያለሁት አለ፣ አምላክነቱን ሲናገር ማለት ነው። ኦኬ ከአብርሃም በፊት ያለሁት እኔ ነኝ አለ፣ አምላክነቱ ሲናገር ከመጀመሪያ አስቀድሜ የተናገርኩት እኔ ነኝ አለ። በማቴዎስ ወንጌል ምዕራፍ 23 ቁጥር ሰላሳ አምስት ላይ ሜቢ ጌታችን ኢየሱስ ሲናገር እነሆ ጸሐፍቶች፣ ጥበበኞችን፣ ነቢያትን ወደ እናንተ እልካለሁ እናንተም ትገላላችሁ ትሰቅላላችሁ ብሎ የነቢያት አምላክ እንደሆነ ነቢያትን ሁሉ የላከ ጌታ እንደሆነ ተናገረ። ስለዚህ እናንተ ስለማታምኑ አለ እኔ ስለራሴ መሰክርላችሁ ስለማታምኑ ምንን ተመልከቱ አለ ስራዬን አይታችሁ መኑ አለ። ስለዚህ ስራውን አሳያቸው ጌታ ኢየሱስ ክርስቶስ በስራ እንዲያምኑ ይህን ከብሉይ ኪዳን ጀምሮ ሲያመልኩት የነበረውን አምላካቸውን በአዲስ ኪዳን ጌታ ኢየሱስ ክርስቶስ በተግባር ሲያሳያቸው ተመለከትን። ለምሳሌ የሰው ልጅን ኃጢአት ስሬት ሲያደርግ አሳያቸው። ይህንን አምላክ ብቻ ነው ሊያደርግ የሚችለው። በስራው እንደዚህ ሲገልጥላቸው እንመለከታለን። በንግግር ሲናገራቸው አልሰማሉ፣ አታምኑኝም አላቸው። ስለዚህ በምኑ አሳያቸው? በተግባር አሳያቸው ጌታ። ስለዚህ የአምላክነት መስፈርት እኔ አምላክ ነኝ ማለት ሳይሆን በተግባር አምላክነቱን በስራ ማሳየት ነው። ጌታ ኢየሱስ ደግሞ ያንን በትክክል አሳይቶታል ማለት ነው። አላህ ያላሳየውን አላህ በንግግር ዝም ብሎ ያወራውን፣ ያውም ተናጋሪም አይደለም አላህ። ጌታ ኢየሱስ ክርስቶስ ግን በተግባር አሳይቶታል። ኦኬ። ክርስቶስ ኢየሱስ አድርጎት ያለፈውን ነገር አላህ በሰባተኛው ሴንቸሪ በሙሐመድ ሙሐመድ እንዲያለኝ አላህ ብሎ የሚናገረው ንግግርን ጌታ ኢየሱስ በተግባር አድርጎት አልፎታል ማለት ነው። ስለዚህ ይሄ መስፈርት አይደለም፣ የኡስታዝ እንቶፎንት የሆነ ጥያቄ እንጂ ምንም የረባ ጥያቄ የለውም። ይሄ በእኛ በትናንሾች በጥቃቅኖች ሰዎች የሚመለስ ጥያቄ ነው፣ የረባ ጥያቄ አይደለም። እሺ፣ ወንድማችን ቆይ ቆይ፣ ማማይ ጥያቄ እናመሰግናለን። ቆይ ቆይ ቆይ ሰሜር የኛው ቅድም ያወጣነው ምንድነው? ማማዬ እናመሰግናለን። ቃለ ወዮት ያሰማልን። ሳሜር ሚታርክ እየደረፈኝ ግማሹን ሳሜ ግማሹ ያነበረች ልመልስላት፣ ግማሹ ያነበረ አንተ ሙሉን አንብበው። ጊዜ ስለሌለን ሙሉን አንተ አንብበው። ከሰማይ አይሚን የልጁስ ስማን ነው የአባት ስማን ነው። ማማዬ ቶፒካችን አደለም። ስለ ስላሴ አይደለም። እሱ መቼ ማረሰው የሚሰሩበት ደስ ይለኛል። የልጁ ስም ማን ይባላል ተብላ ትጠየቃለች። ቶፒካችን አይደለም። ቶፒካችን አይደለም እና በጣም ያሳቀኝ ጥያቄ እና መልስ እንትን ነው። ልጁ ስም ማን ነው እየተባለ እኛ እኮ ከስላሴ አካል አንዱ ልጁ ብለን የምናምነው ነው። ልጁን ነው ከስላሴ አካል አንዱ ወልድ ብለን እናምናለን። ሶ ማነው ልጁ የተባለው ስትባል፣ ቶፒካችን አይደለም። ቶፒካችን ስላሴ ነው። የምን ብሽሽቅ ነው? ስለ ስላሴ ነው እንጂ እያወራ ያለው ስለ አንተ አይደለም። ያወራሁት ስለ ስላሴ ነው። አውጥታ አሳየን፣ ፈጣሪ የሚለው ቦታ አውጥታ አሳየን። አታረሳሰን፣ ወደ ቶፒክ ግባ ወደ ቶፒኩ ግባና አሁን ተመልሶላል። መስክንፎይ በጣም ነው የምትፈራው። ወደ ቶፒኩ ተመለስ። ስለዚህ አንገቱ የሚቆረጠው ማንኛው ነው? በእኛ መካ በእኔ ነቢያችሁ አላህ አትሊስት ጥያቄውን ስማና በራስ ለመጠየቅ ሞክር። አትሊስት ያስማን አትሊስት ኡስታዙ ምንድን ነው የተናገረው የሚለውን ጥያቄውን ስማና መተ ያንን ጥያቄ በራስህ መጠየቅ ሞክር እንጂ እምቤት የሰው አፍ እዘህ ትመጣለህ። የሰው አፍ ነውር ነው። በሰው ሊያትሞርኮዙ መጽሐፍ ቅዱስ ምን ይላል? በሰው የሚሞረኮዝ ይሰበራል። አይ ቲንክ እንደዛ የሚል ምሳሌ ላይ ይመስለኛል። በሰው የሚመረኮዝ ይሰበራል። እንደዛ ነገር። ያንተንም ጥያቄ እኮ እሱ ይጠይቁታል። እፎይ እንዲህ ብለዋል ብሎ ይጠይቁታል። አዳምጥ አዳምጥ። ሰው አሁን ነቢዩ ምን ብሏል? በእኔ ላይ ቀጠፈ ጀሀነም ይገባል። የኔ ኡማ ሰባ ሦስት ቦታ ይከፈላል። በኡማ ውስጥ ክፍፍል የሚያመጣ አንገቱን ቁረጡት ብሏል አንደኛው አካል አላህ እጅ ግርባት አለው ይላል። አንደኛው አካል ደግሞ እጅ ግርባት የለውም ይላል። ነብያችሁ የትኛውን ነው የተናገረው? የትኛው ነው አንገቱ መቆረጥ ያለበት? የትኛው ነው ገነት የሚገባው? የትኛው ነው ጋነ የሚገባው? ረሱል ቀጥል። እስኪ በጣም እንደሚያውቅ አክት እያደረግክ ስለሆነ ረሱል ቀጥል። ሰሚር ቅድም ስናወራ ቆየን እኮ ከዛ ወደ ሌሎቹ ቀጠልን ሰሚር፣ ተራህን እኮ ስታወራ ቆይተ ነው። እሺ ሰሚር፣ ቶፒኩ ላይ ማውራት ያዘጋጀውን ነገር ብቻ መጠየቅ ነው እንጂ መጠየቅ አትፈልግም ማለት ነው። ሰሚር፣ ቶፒኩ ላይ ቀጥላው። ጥያቄ ተጠየቀ፣ ተመለሰ። ስለዚህ አሁን ወደ ቶፒኩ ግባው። እሺ ቶፒካችንን ከመጀመራችን በፊት ማማይ ያለችው ጥያቄ አንድ ፖርሽን ላንሳላት፣ አንድ ነጥብ ብቻ ፈቀድልኝ።

ሳሚር እሷ እኮ ማማዬ እኮ ቃል በቃል አምስት የቸርት ፋዘሮች ደግሞ ምናፍቅ ያለ ሰው ነች። አምስት የቸርት ፋዘሮች ምናፍቅ ያለች፣ በቀደም ማን ማን ነው ማስረጃ ወጣ። እናሳየን እስኪ በመጀመሪያ ቁጥር ላይ መቸል ይችላል። ቃል በቃል መናፍቅ ብለሻቸዋል። ግን አሳየን እስኪ፣ አሳየን እስኪ። ኦሪገን ግን የቤተክርስቲያን አባት ለመሆኑ ቅዱስ አባት ለመሆኑ እስኪ አሳየን ማስረጃ። አላልኩም ብትይ ነው ኦሪገን። አሳየን እንደዛ ካለ መናፍቅ ነው። ግን አሳየን። አላለም እንደዛ። አሳየን እስኪ። ወይኔ ያ ረቢ ሰሚር መረጃው ካለ መረጃውን አምጣ። ለምሳሌ ኦሪጋን ቅዱስ አባት ብለን ቅድስና እንደተሰጠው አንደኛ ተርቱሊያን መስለ እየተነሳው ተርቱሊያን የክርስቲያን ቅዱስ አባት ብላ እንደምትለው ባይዞ ልይቷ እኮ እሱም ብቻ አይደለም። ማማዬ ክፉ ናት ባይዞ እነኝም ብቻ ሳይሆን መናፍቅ ያለችው ልይቷ እንትንም አምጥታ ነበረ። ኢንሳይክሎፒዲያ ብሪታኒካን አምጥታ ነበረ ማማዬ እሱንም መናፍቅ ነው ብላ አልተቀበለችው። ተርጉም ጆናታንስ የአይሁድ ሊቅ ተብሎ ተርጉም ጆናታንን አምጥታ ነበረ ማማዬ መናፍቅ ነው ብላ እሱንም አልተቀበለችም። ኢማጅን ለክርስትና መረጃ ምን ያመጣሉ? ጎግል ኢንሳይክሎፒዲያ ኦፍ ብሪቲኒ ካለ እዛ ላይ ስገቡ እኮ ሙሐመድን የእስልምና ጀማሪ፣ እስልምና በስድስተኛው በሰባተኛው ሴንቸሪ ነው የተጀመረው እኮ የሚል ኢንሳይክሎፒዲያ ኦፍ ብሪቲኒ ካለ እኮ ነው ያመጡት። ታርጉም ጆናታን ምን አገባን እኛ? የአይሁዶችን እንትን ታመጣለ እንዴ? ከዛ በኋላ ለክርስቲያኖች አይሁዶችን አንድ ጻፍ ያምጥተ ተቀበል። ምን አገባን እኛ የነሱ እንትን። እኛ የሺዎችን ለሱኒ ብናመጣ ይቀበሉናል? ወይም አንድ ኤቴስት ስለ ሙስሊም ስለ ሙሐመድ ሙሐመድ እንደዚህ ነው እንደዚህ ነው እንደዚህ ነው ብሎ አንድ ፓጋን የሆነ ወይም ዋቄፈታ እምነት የሚያምን ስለ ሙሐመድ ቢጽፍ እሱ መረጃ ባመጣ ሙስሊሞች ይቀበሉኛል? እንኳን እሱ መረጃ ተውና፣ ዳኢፍ አዲስ ባመጣ እኮ ከራሳቸው መጽሐፍ ላይ ዳኢፍ ያደረጉትን ባመጣ ይቀበሉኝም፣ እንኳን የሌላ እምነት ተከታይ የሆነም ማለት ነው። ከስር ያሉ ማጨብጨበቀ ትክክል መረጃ መጣች ይመስላችኋል ሳታውቁ። እፎይ ቤተክርስቲያኗ አንተንም አይመለከተንም፣ እኛን አይወክልም እያለ ወደ ቶፒኩ ተመለስ። አሁን ከማስወርድህ ወደ ቶፒኩ ተመለስ። ሰዎች መልካም ነቢያችሁ ምን ብሏል? ነቢያችሁ ምን ብሏል? በእኔ ኡማ ውስጥ ልዩነት ወይንም ደግሞ ክፍፍል የሚፈጥረውን አንገቱን ቁረጡት ብሏል። የማንኛው አንገት ነው የሚቆረጠው? የሀባሽ ወይንስ የወሀቢያ? የእናንተ ነው የሚቆረጠው። የእኛን አላለም። የእኛንማ ጂዝያ ነው የምታስከፍለኝ የኛ እኔ የሙሐመድ ኡማ ነኝ እንዴ፣ ቆይ ቆይ ቆይ። እሺ አንገት ቁረጥ፣ እሺ አንገት ቁረጥ። እኔ ሙሐመድ ኡማ ነኝ አለ፣ የኔ ኡመት የሚል የኔ ኡመት። ይሄ በሙሐመድ ኡማ ውስጥ ነው ዲቪዥኑ የሚፈጠረው። ምክንያቱም የእሱን እውመት ነው ዲቪዥን የምፈጥረው እኮ። ስለመከፋፈል ነበር አለ ያነሳችሁ። አዲሱን አንዴ ክፈተው ክርስቲያኑ ምን ነበረ? እስኪ ድገም። ርዕሱ ምን ነበረ? ስለመከፋፈል እያወራ ነበር። ያ ለምሳሌ አንድ ሰው አላህን እጅግር አለው ቢል፣ ልክ ያንችን እምነት አላወኩም። አንደኛው አላህ እጅግር አለው አለ፣ አይን ፊት ባት አለው አለ፣ ከአርሽ በላይ የተደላደለ ነው አለ። አንደኛው ደግሞ አላህ አለቦታ ነው፣ ከአርሽ በላይ የሚሉት መናፍቅ ናቸው አለ። እጅግርም የለውም አይንም ባትም የለውም አለ። ልዩ ልዩነት አላቸው እነዚህ ሰዎች፣ የላቸውም በእምነታቸው ላይ ኦኬ በመጀመሪያ አንተ ያው አንተ ቤት ያው የውይይት ቤት ስለሆነ የኛ እውነት የነሱ የኛ እውነት የነሱ ውሸት የምትለውን ነገር ያው ፈልገና ፈልፍለህ ማምጣት ወይም ደግሞ የመሰለን ማምጣትን አልቃውም። ያንቺን እምነት አያረውኩ ማኛ እኛ ጋር ጴንጤ ኦርቶዶክስ ምናምን ካቶሊክ የለም። እኛ ጋር ጴንጤ ኦርቶዶክስ ካቶሊክ የጴንጤ ማት ምናምን አይነት የለም። እኛ ጋር ፋፊ እየሰማኝ ነው። ፋፊቲ ፋፊቲ አለመኖሩ ምን ችግር አለው? እኛ ያልሽው ጴንጤ ካቶሊክ ኦርቶዶክስ፣ በቃ እኛ ልዩነታችንን አውቀን ተከፍለናል። በቃ እኛ ስለማናመቻች ስለማናስማማ እንትን ስለማንን ልዩነት ካለ ይኸው ፕሮቴስታንት ዛነ፣ ኦርቶዶክስ ዛነ፣ ካቶሊክ ዛነ ብለን ለይተናል። ድራማ ስለማንሰራ እንደናንተ እህታችን፣ እየሰማሽ አለም አይሰማሽም? የኔ ድምፅ ይሰማል፣ ፋፊቲ ይሰማል። አንቺ የኔ አይሰማሽም። ይሰማል። ያው ይህንን ኤግዛምፕል አጠይቁን እናንተ ፕሮቴስታንት፣ ኦርቶዶክስ፣ ካቶሊክ ምናችሁ ምናምን ብላችሁ አጠይቁን። እኛ አንድ ነን ብለን ስለማለ ግን እኮ ኢየሱስ ክርስቶስ እኮ አንድ ነው የሚያስተምረው እኛ አንድ ነን ብለን አናምንም። እምነት ላይ ተራይተናል የለብንም፣ የሙስሊም ቁጥር ችግር የለብንም። እኛ ፋፊቲ አሁን እዚህ ጋር ምን አለ መሰረፍ፣ አንተ እንደተረዳሁ ከሆነ ፋፊቲ ይሰማኛል። ይኸውልህ የኛ እውነት ነው የነሱ ውሸት ነው የምትለውን የመሰለህ ማምጣት መብት ነው። በዚህ አልቃወምም፣ ግን ደሞ እውነት መንገድ የቱ ነው ማለት ደግሞ በልብ ይኖራል። አይደለም እንደ እውነት ልዩነት ከተወራ የናንተ ነው የሚብስ። የሀገር ጴንጤ አይነት ነው ያለው ኦርቶዶክስ ነው ያለው ካቶሊክ አለ ፍቅሪዝም ምናምን ይዝም ያገር የበየሱ ሰማኞች አሉ ማለት ነው የእኛ ደግሞ እውነት ነው። በሰባ ሶስት ቦታ ይከፈላል ብለዋል ረሱል ስ ሰለም። ይሰማል? ላለመስማት ወስነሻል። አይሰማም። እኔ እያወራሁ ነው። ይሰማል? አይሰማም። እስቲ አሁን እኛ እናወራ። በጣም አድምጥ። ስሆን ያው አሁን እኮ ሚስን ሰው ጋር ስንመጣ እኛ ጋር ምናለህ ይባላል። እንዴ ሰው ጋር ስንመጣ እኛ ጋር ምናለህ ይባላል። ፋፊቲ ፋፊቲ አዳምጭ፣ እኔን አንዴ ቆይ። እኛ ግን እኛ ግን አልተለያየን። ምን እየወራው ነው? እየሰማ አይመስለኝም። ራሱ ስላለ ሰለም ብለዋል ኡማቶቼ በሐሳብ እሺ፣ የኛን ተረጂ እኛ አንድነን ብለናንልም። እኛ አንድ ነን ብለናንልም። አዎ፣ ልዩነት አለን፣ እናምናለን አለን። ይሄንን ይሰማኛል፣ ይሰማኛል። እናንተ አላምን ስላላችሁ ነው። እኛ አንድ ነን ይሰማኛል። ያ ረቢ ቻወቃ ከሰሮኝ ልዩነት አላችሁ ካቶሊክ ኦርቶዶክስ አትበሉን። አዎ ልዩነት ስላለን ካቶሊክና ኦርቶዶክስ ተለይተናል። ኦርቶዶክስና ፕሮቴስታንት ልዩነት አላችሁ አትበሉን። እናንተ አደላችሁ የምትነግሩን። እኛ ለይተናል። አንድ ህብረት አናደርግም። በአንድነት አደለም ህብረት የምናደርገው ። ፕሮቴስታንት የራሱ ቸርች አለው። ኦርቶዶክስ የራሱ ቸርች አለው። ካቶሊክ የራሷ ቸርች አላት። ኦርቶዶክስ የራሷ ቸርች አላት። አንድነት ህብረት አናደርግም። ልዩነት ባይኖረን ኖሮ ካቶሊክ፣ ፕሮቴስታንት፣ ኦርቶዶክስ ተባብለን ለየብቻ ቤተ እምነት ባልኖረን ነበረ። ይህንን ልዩነታችንን አምነን ስለተቀበልን ነው። ኦርቶዶክስም የእኔ ትክክል ነው ስላለች የራሷ ቤተክርስቲያን ነው ያላት የራሷ ስርዓት ነው ያላት። ካቶሊክም እኔ ትክክል ነኝ ስትል እዛ የራሷ አላት። ፕሮቴስታንትም እኔ ትክክል ነኝ ስትል የራሷ ቸርች አላት። ሙስሊሞች ግን እንደዛ አይደለም፣ ወይንም እንደኛ እናንተም በሉ ምን በሉ ሀባሽ እንደ ዋብያ ኮንክ ሀባሽ ትክክል አይደለም፣ በልና የራስን መስጊድ መስረት። ዋብያም እንደዚያው ትክክል አይደለም፣ ሀባሽ በልና የራስን መስጊድ መስረት። ያን ጊዜ ምን አንጠይቃችሁም። ይህን ጥያቄ አንድናችሁ አይደላችሁም ብለን አንጠይቃችሁም። ማንኛው ነው ትክክል ብለንም አንጠይቃችሁም። እኛ ልዩነታችንን ስላወቅን ለይተናል ቸርቻችንን። እናንተ ግን አንድነን ብላችሁ ግን የተለያየ አቂዳ ነው ያላችሁ የማንኛው አቂዳ ነው ትክክል? ይሄንን አጥሩ ነው፣ ክሊር ነው። ሳሚር ማይክን በጣም እያነሳው ስለሆነ ትመልሳለህ ብዬ ተስፋ አደርጋለሁ። መቼም አልረብሽም። እሽና አሁን አሁን ሰዓትም እየሄደ ስለሆነ አሁን ጥያቄ መቀበል ብትጀምር የተሻለ ነው። አሁን እኛ ለጥያቄን እስካሁን የጋገነ ጥያቄ መመለስ አቅም ካለክ አሁ ጥያቄ ይቀበላል ትመልስልን፣ ጥያቄ ይቀበላል። ምክንያቱም እኛ መንገበው ለመጠይቃ ልንጠይቅ እስከገባን ድረስ መመልስ ግዴታክ ነው። በቃ ትንሽ አዳምጥ እሺ አዳም ትጠይቃለች፣ ችግር የለውም? ስድስት ሰዓት ላይ ጥያቄ ይቀበላቸዋል። ከስድስት ሰዓት በኋላ ክርስቲያን ሂድበት ትንሽ ምንድነው እንግዲህ፣ በነዚህ በእስልምና ክፍልፋዮች፣ በእስልምና ሴክቶች አህባሽ፣ ውሃቢያ ተብለው በሚከፋፈሉት ማለት ነው ያላቸው ልዩነት የምን ልዩነት ነው እውነት በሱና የሱና ልዩ ነው። ይሄ ቅድም እኮ እንዳለው በሽንት ቤት በመግባት በመውጣት የመሳሰሉት ሚስቶችን እንዴት እናግባ እንዴት እንፍታቸው እንዴት ወሲብ እናደርጋቸው ምናምን የሚሉ ናቸው። አይደሉም፣ እንደዛ አይደሉም። ይሄን ደግሞ ከራሳቸው ከሙስሊሞቹ ምን ብለው እንዳስቀመጡት ምናምን ብለው እንግዲህ ኢስላሚክ ኩዌሽን አንድ እንዳንሰር የሚሰጥበት ትልቅ ሙስሊሞቹ ዌብሳይት ነው። እና ምን ይላል ዘሩት ኮዝ ኦፍ ሴክተሪያን ዲቪዥን ኢን ኢስላም

ውስጥ የተጠቀሱት ቡድኖች የልዩነት ወይም ደግሞ የመለያየት መንስኤ ከመሰረታዊ የዲን ጉዳዮች እና ከአቂዳ ጉዳዮች ጋራ የተያያዘ እንጂ ምን አይደለም፣ ፊቅ ወይም ደግሞ ሱና መሰረት ያደረገ ልዩነት አይደለም ይላል። አይታችኋል? ዲንንና አቂዳን መሰረት ያደረገ። ከአቂዳዎች ውስጥ አንዱ ምንድነው? በአላህ ማመን ነው። አላህን እንዴት ነው ብለው የሚያምኑት ሙስሊሞች? አንዱ ከአርሽ በላይ ነው ይላል አንዱ ለሁለት እግሩ ማስቀመጫ ኩርሲ አለው። አላህ ባት ይገልጣል፣ ባቱን የሚያስቀምጥበት ወንበር መቀመጫ አለው ብለው ያስባሉ። ጢጡን የሚያሳርፍበት የንጉስ ዙፋን የሚመስል ወንበር አለው ብለው ያስባሉ። አህባሾች ደግሞ ይህን ይሰሙና ሱብሃን አላህ ብለው እንዴት ለአላህ እንደዚህ አይነት ባህሪ ይሰጠዋል ብለው ይናገራሉ። ስለዚህ ምንድን ነው መሰረታቸው የሚሆነው የአቂዳና የዲን ጉዳይ ነው ማለት ነው። ይሄ ደግሞ እኛ ብቻ እናያለን አይደለም፣ እራሳቸው ሙስሊሞቹ ምን እንደሚሉ ላስደምጣቸው። ምን እንደሚሉ ይሄ ከመውሊድ ጋር በተያያዘ መውሊድ ቢዳ ነው መውሊድ ማክበር ይቻላል። አይቻልም ከሚለው ጋር በተያያዘ አይደለም ብሎ ደግሞ አንዱ ሲናገር ላሳያቸው። እኛ ከሚሸብያ ጋር ያለን ልዩነት በጣም የከበደ ልዩነት ነው። በቃ በቃ ግድ የለም ከመውሊዱ ብቻ ፍቅዱልን ብለን ከኛ ጋር ተቀላቀሉ ብንልበት ሁኔታ አይደለም። ወይ ደግሞ ስለ ተወሱል ብቻ መጥፎ አታውም። ሙሸቢህ የየራሱ ያለው አንድ ሳይሆን ሙተዓዲድ ነው እንዴ አበዛችሁ ታውቁ፣ ይሄን ያክልማ አትበሏቸውም ይላል። እያንዳንዱ ሙሸቢህ የሚስለው የየራሱን ስዕል ነው እንጂ ልክ እኔ የሆነ ቤት ልሳልበል በውስጤ አንተ የምትስለውና እኔ ምስለው ሁለት የተለያዩ ስራዎች ናቸው። ያለው የአንተ ምስል የአንተ ስራ፣ አንተ እዚህን ውስጥ ያለ ስራ፣ ይኔ ምስል የኔ ስራ፣ እኔ እዚህን ውስጥ ያለ በምን አድርገህ አንድ ታደርጋችኋለህ? ይመሳሰላሉ፣ ይመሳሰላሉ። የሚመሳሰሉ ብዙ ሰዎች አሉ ማለት ነው። ይመሳሰሉ መንታዎች አንድ ናቸው? ይባላል የሚመሳሰሉ መንታዎች የምታይ ሁለት ናቸው። ቢመሳሰሉ አንድ አይነት ዋስፍ እንኳን አንድ አይነት ገለጻ ተደርጎላቸው ሙሸቢያ በጠቅላላ ስለ አላህ ሲነገራቸው እንዲህ እንዲህ እንዲህ እንዲህ እንዲህ ብለው ተቀምጧል። እንደዚህ ይወርዳል ይወጣል። እነሱ ይሄን ማንሳታቸው ሁሉ አይቀርም ማለት እግሩን እንደዚህ ይከጣል፣ ባቱን ይገልጻል። እንዲህ እያሉ ወልዓያዝ ቢላሂ ተዓላ እንዲህ የሚስሉለት ያ ተቀምጦም የሚያዳምጠው ሰው ባት ሲስል፣ ፊት ሲስል፣ እግር ሲስል፣ እጅ ሲስል አይን ሲስል አንዴ ሁለት አይን አንዴ ብዙ አይን አንዴ ሁለት እጅ አንዴ ብዙ እጅ፣ ራሱን ግራ የሚያጋብዝ እኮ ግራ ተጋብተው ግን ግራ እንዳልተጋባ የሚሆኑ ሰዎች ናቸው። ሙሽ እንደዛ ሆነ መጨረሻ ሲወጣ በምን አይነት ነው? እንደ አንድ አይነት ምስል ራሱ ዞ የሚወጡት ራሱ እንደው ሁሉም የራሱን ይሄ ነው ማለት ነው እያለ ሲሄድ ሲገዛ ሲሰግድ የሚስለው ያንን እኛና እነሱ ምን አንድ አደረጋት? ምንም ምንም አንድ የሚያደርጋት ነገር የለም። አይዘ የመጨረሻ ላይ ተናገራት፣ ምን አይነት አንድ አይነት ምስል እዛው ይሄዳሉ የሚለው እኮ